ይሄን አንድ ኪሎ አስር ብር ከሰማንያ ሰራ። ማንጎ ማንጎ፣ ሁለት ኪሎ ስምንት ብር ከሰማንያ ግን አልቀላም። ማንጎ ቀየለ። እዚህ ደግሞ ይሄ ያለላችሁ። ይሄን የማያውቀው የለም። ሶስት ኪሎ በ-

እ ዝ ይሄ ይሄን የማይቀር የለም መቼ ይሄ ደግሞ ሦስት ሦስት ኪሎ አስር ብር ከሰማንያ ሳንቲም ሎሚ ሦስት ሦስት አንድ ከዘጠና አምስት ሳንቲም ባድንጃን እንኳን ባድንጃን ያወጣጣል አለው። ባድንጃን አራት ኪሎ አስራ አንድ ብር ከሰማንያ ይኸው ባድንጃ ነው

እናንተ እን ቲማቲም ለሽ አሁን ታሳስባላችሁ። ቆይ ቲማቲም እኮ ገና እኮ በቂ ቲማቲም የታለች ያቺ

እንግዲህ እዚህ ላይ ስላለኝ ነው እኔ እንትን ያልኩት እዚህ በዚህ ስላስቀመጠ

ይህ ስንት ብር ነው? እሺ 14 ብር እሺ። ይሄኛው ሰው 15 ብር። እነዚህ ስንት አባ ናቸው? 5 ብር ከ80 ሳይሄድ ይሄኛው ሰው 11 ብር ከ80 ከአንድ ብር ከሰማንያ እና ወደ ውጭ እየወ- ይሄን የምንመስላት ይሄ ደግሞ ናቸው ማለት ነው። አሁን ስምንት ብር ከሰማንያ ይላል። ይሄ አስር ብር አስር ብር ከሰማንያ ይላል። እንደ እኔ ቡና ለሚወድ ነው ታዲያ እኔ የቡና ሶስት ሚደ ፋይናው ካፌ ይሄ ቾኮላታ ነው፣ 13 ብር። ይሄም 13 ብር። እነዚህ ደግሞ የነስ